ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ብዛ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን የምናስተምርበት የመማሪያ አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚትና ሌሎችንም የሶሻል ሚዲያ አማራጮች እየተጠቀምን እያስተማርን እንገኛለን ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ መማር ትችላላችሁ ለዛሬ ትምህርት ደግሞ ይላችሁ የመጣው የአማርኛ ፊደላቶች ሁለት ሁለተኛ ፊደላቶችን ብቻ ለይቼ ዛሬ አሳያችኋለሁ። በደምስ ከመጨረሻው ተከታተሉኝ። እንግዲህ አማርኛ ፊደላቶች አጠቃላይ ሰላሳ አራት ናቸው። እያንዳንዳቸው ደግሞ ሰባት እና ስምንት ቤተሰቦች አሏቸው። ሰባት እና ስምንት ቤተሰቦች አሏቸው። ዛሬ የምናያቸው እናያችሁ ሁለት ሁለተኛዎችን ብቻ ነው ለይተ ማለት ነው ከመጀመሪያው እነዚህም ታያችሁ። እዚህ ጋር የተጻፉት እነዚህ ሁለት ሁለተኛ ፊደሎች ብቻ ናቸው ማለት ነው። መጨረሻ ላይ ደግሞ የተወሰኑ ቃላቶችን የማሳያቸው ይሆናል። እነዚህ ግን አጠቃላይ ሰላሳ አራቱ የሁለተኛ ሁለተኛ ድምፆች ምን ይመስላሉና እንዴትስ መጥራት እንችላለን የሚለውን ዛሬ በቀላል መንገድ የማሳያችሁ ይሆናል። አመጀመሪያዋን እንጀምራለን ከዚህ ጋ ይህች ሁ ትባላለች። ሁ ሁ ሉ ሉ ሁ ሁ ሙ ሙ ሱ ሱ አሁን እዚህ ጋር አንድ ነገር ማስተዋል ያለባችሁ ሁለተኛ ፊደላቶች ድምጾች ምን ይመስላሉ። ሁለተኛ ፊደላት ስንጠራቸው ከአንደበታችን ኡ ሚል ድምፅ ይወጣቸዋል። ኡ የአማርኛ ፊደል ኡ ስጠሩ ልክ በዚህ ድምፅ ሁለተኛ ፊደላቶች የኡ አይነት ድምጽ አላቸው። ተመሳሳይ ሙሉ ሁሉን ስና ከመጨረሻው ስናያቸው አሁን ትረዳላችሁ። ኡ ሚል ድምጽ ከአንደበታችን ይወጣል ማለት ነው። ኡ ብለን መጥራት ሳይሆን ግን የኡ አይነት ድምፅ ሁሉም አላቸው ማለት ነው። አሁን ከመጀመሪያው ስንጀምር አስተውላችሁ ከሆነ ሁ ስንል ኡ አይነት ድምፅ አለ። ሉ ስንል ኡ የሚል ድምፅ አለ። ሁ እንጂ ለምሳሌ ሁ ብለን ይህን ለ አንለም። ብዙዎቻችሁ የምትሸወዱ እዚህ ጋር ነው። ለምሳሌ ሁለተኛ ፊደላቶችን በሉ ውስጥ ባሉ ሁ ብላቸው እዛ ለ ወይም ደግሞ ሀ የማለት ድምፅ ይመጣል። ስለዚህ ለምሳሌ ለ ብንል እ ድምፅ ነበር የሚሆን። የመጀመሪያ ፊደላቶች እ ድምፅ ነው ያላቸው። ሁለተኛ ፊደላቶች ግን ኡ የሚል ድምፅ አላቸው ማለት ነው። ሶስተኛ ፊደላቶች ደግሞ ኢ ያለ እስከ ሰባተኛው የራሳቸው የቻለ የድምፅ አይነት አላቸው ማለት ነው። ለዛሬ የሁለተኛ ድምጾችን ብቻ አሳያቸዋል። በቀጣይ ቪዲዮ ደግሞ እስከ ሰባተኛ ያሉ ፊደላቶች ድምጻቸው እንዴት ይነበባል የሚለው ደ በደንብ የምናይ ይሆናል። ስለዚህ አሁን ኡ የሚል አይነት ድምፅ ሁሌም እስከ መጨረሻው ስናይ መተው የለባችሁ ማለት ነው። ኦኬ አሁን እንደገና ጀምርላችኋለሁ። ሁ፣ ሉ፣ ሁ፣ ሙ ሱ ሱ ከዚህ ጋር ሁለት አይነት የሳ አይነቶች አሉ። እቺኛው መጀመሪያ የራት እና እንደዚህ ማለት ነው። እንግዲህ ሁለት አይነት ሰዎች አሉ። በአማርኛ ፊደላት ላይ የሚደጋገሙ ፊደላቶች አሉ። ለምሳሌ ይሀ እዚህ ጋር አሁን እቺ ይሀ ቤተሰብ ሁለተኛዋ ነች። ነገር ግን ሌሎችም ደግሞ አሉ። ለምሳሌ እዚህ ጋር እቺኛዋ ደግሞ ይሀ ቤተሰብ ሁለተኛዋ። ሁለቶችም ድምጻቸው ሀሀ ይባላሉ። ነገር ግን አጸጻፋቸው የተለዩ ናቸው ማለት ነው። ሶስት አይነት ይሀ አይነቶች አሉ። ሁለት አይነት ደግሞ ሰ ምንላቸው አይነት አሉ። አም ደግሞ እንደዚሁና ሌሎችም አሉ፣ የሚደጋገሙ ድምጾች አሉ። ነገር ግን በቅርጻቸው ግን እንደምታዩቸው የተለዩ ናቸው ማለት ነው። እሺ፣ ስለዚህ እቺ ማለት ሱ ሱ ሱ ሹ ሹ ቁ ቁ ቡ ቡ ቡ ቡ ቱ ቱ ቹ

ጽሁ አሁን ሁለት አይነቶች አሉ። መጀመሪያዎች ጊዜ ያሳየኋችሁ ሌላ ደግሞ ይች ማለት ነው። ፑ ፑ ኡ ኡ ሁ ሁ እነዚህ ሙሉ ከመጀመሪያው ከአንደኛው እስከ መጨረሻው ያሉት እነዚህ አጠቃላይ ሁለተኛ ድምፆች ናቸው ማለት ነው። አሁን እዚህ ጋር የሚደጋገሙ ድምፆችን በደንብ መለየት አለባቸው። ሀ ትደጋገማለች። እዚህ ጋር አሁን ሶስት ላይ በሃ ድምፅ አድርገን ሁለ ሁለተኛ ፊደላቶች የጠራ ናቸው አሉ። እዚህ ጋር ሶስቱ እነዚህ የምታዩቸው ሀ የመጀመሪያ ፊደላቶች ሀ ይባላሉ። ነገር ግን እነዚህ ሁለት ሁለተኛ ስለሆኑ ሁ ይባላሉ። እነዚህ ሶስቱም ሁሁ ናቸው ማለት ነው። እነዚህ ሶስቱም ሌላ ደግሞ የሚደጋገም ደግሞ የአ ቤተሰብ ደግሞ ሁለተኛ ተአዎች አሉ። መጀመሪያ ይችኛው አለች፣ ከዚያ ደግሞ እነዚህ ሁለቱም፣ እነዚህ ሁለቱም የአ ቤተሰብ ሁለተኛ ድምፆች ናቸው። ሲነበቡ ደግሞ ኡ ተብለው ይነበባሉ ማለት ነው። ሌላ ደግሞ ተመሳሳይ ድምፅ ያየነ የጸ ይችም የጸብ ቤተሰብ ሁለተኛ ነች። ይችም ደግሞ የጸብ ቤተሰብ ሁለተኛ ነች። ሲነበብ ደግሞ ጹ ተብለው ይነበባሉ ማለት ነው። ሌላ ደግሞ ያየን ሰ የሰም ደግሞ የመጀመሪያዎች አለች። ሌላ ደግሞ እነዚህ ሁለቱ ደግሞ ሱ ተብለው ይነበባሉ ማለት ነው። እነዚህን በደንብ አድርጋችሁ ማስተዋል አለባችሁ። እንዳልኋቸው ሲነበበው ተመሳሳይ ናቸው። አገልግሎት ላይም እንደፈለግን መጠቀም እንችላለን። ለምሳሌ አዚጋ ሁለቱም ሰ ናቸው። የሰብ የሰብ ሁለተኛ ናቸው። ስንጽፍ ግን እንደፈለግነ መጠቀም እንችላለን። መቃላት ስንመሰርት የዚችኛዋን ሰብ ቤተሰብ ወይም የዚችኛዋን ሰብ ቤተሰብ ሁለቱም እንደየፍላጎታችን መጻፍ እንችላለን። ዋናው ነገር ምንድነው? ቅርጻቸው ግን በደንብ መለየት አለባችሁ። ሳትዩ ለመጻፍ የተጻፈ ለማንበብ ግን በደንብ ሁለቱንም ለየታችሁ ጠንቅቃችሁ ማወቅ አለባችሁ ማለት ነው። አንዴ እነዚህ ፊደላቶች ከላይ ወደታች አንዴ እንደገማቸዋለን። ከመጀመሪያው እንጀምራለን። ፈጠን ብዬ ነው መላችሁ። ሁ ሩ

ሁ ይላል ማለት ነው። አሁን ደግሞ በእነዚህ የተወሰኑ ቃላቶችን ደግሞ በሁለተኛ ድምፆች የተመሰረቱ ቃላቶች ደግሞ እዚህ ጋ እንደምታዩቸው እነዚህን ደግሞ እናነባለን ማለት ነው። የመጀመሪያው ይህ ምን ይላል? ሁ ሉ ም ሁሉም ሁሉም ይላል። አሁን እነዚህ ሙሉ የሁለተኛ ድምፆች ሳይሆኑ መጀመሪያ የመጀመሪያ ግን የተጻፉት የሁለተኛ ድምፆች ናቸው፣ ሁለተኛ ድምፆች ናቸው። መሀል ላይ ወይም ደግሞ መጨረሻ ላይ የመጣችኋት ግን ሁለተኛ ሶስተኛም ሊሆኑ ይችላሉ። ኦኬ ስለዚህ ይሄ ምን ይላል ማለት ነው ሁሉም ሁሉም ይላል። ከዚህ ጋር ደግሞ ሱ ራ ፌ ል ሱራ ፌል ሱራ ፌል ይላል። አሁን ሱ ሁለተኛ የሰብ ቤተሰብ፣ ቀደም ብዬ እንደነገርኳችሁ ራ ማለት የረ ቤተሰብ አራተኛ ነች፣ ፌ አምስተኛ የፈ ቤተሰብ፣ ል ስድስተኛ የለ ቤተሰብ ናቸው። እነዚህ ማለ የሚለን ሱራ ፌል ሱራ ፌል ይላል። እሺ ከዚህ ጋር ደግሞ ሙከራ ሙከራ። ሙን ቀደም ብለን እንዳየናት የመቤተሰብ ሁለተኛ ወይም ሁለተኛ ድምፅ ብለን ኡ ድምፅ አላት ብዬ ያሳየኋችሁ ናት ማለች። ሙ ነች፣ ሙ ከ የመጀመሪያ ድምፅ ነች፣ ራ ደግሞ አራተኛ የረ ቤተሰብ ነች ማለት ነው። በአንድ ላይ ምን ይላል? ሙከራ ሙከራ ይላል። ኦኬ አሁን ደግሞ እዚህ ጋር በጥቁር ወደ ተጻፉ ስንመጣ ቡ ቃ ያ ቡቃያ ቡቃያ ይላል። ቡ ማለት ሁለተኛ የመቤተሰብ ቀደም ብለ እንዳየናት። ቃ አራተኛ የቀ ቤተሰብ፣ ያ አራተኛ የየ ቤተሰብ። በአንድ ላይ ቡቃያ ይላል። ሙ ሙ ሴ ሙሴ ሙሴ። ሙ ሁለተኛ የመቤተሰብ፣ ሴ አምስተኛ የሰ ቤተሰብ። ሙሴ ሴ ዩ ጋ ንዳ ዩጋንዳ ዩጋንዳ። ዩ ሁለተኛ የ ቤተሰብ ጋ አራተኛ የገ ቤተሰብ እነ ስድስተኛ የነ ቤተሰብ እና ዳ ደግሞ አራተኛ የደ ቤተሰብ ዩጋንዳ ኦኬ ከዚህ ጋር ደግሞ ዙ ሪ ያ ዙሪያ ዙሪያ ዙ ሁለተኛ የዘ ቤተሰብ እዚ ጋ እንደምታዋት ሪ ሶስተኛ የረ ቤተሰብ አራተኛ የ ቤተሰብ ደግሞ ያ ያ ስለዚህ ምን ይላል ዙሪያ ዙሪያ ይላል ማለት ነው እሽ ከዚህ ጋር ደግሞ ሙላት ሙላት ሙላት ሙ ሁለተኛ የመቤተሰብ እያችኋለሁ ቀደም ብዬ እንደነገርኳችሁ ላ ደግሞ አራተኛ የለ ቤተሰብ ነች ት ስድስተኛ የተ ቤተሰብ በአንድ ላይ ምን ይላል ሙላት ሙላት ይላል ማለት ነው እሺ ከዚህ ጋር ደግሞ ሹ ሹ መት ሹመት ሹመት ይላል ሹ ሁለተኛ የሸ ቤተሰብ መ የመጀመሪያ ድምፅ ነች ት ደግሞ ስድስተኛ ተውስጥ የምናገኛት የምናገኘት ፊደል ነች ማለት ነው በአንድ ላይ ይህ ምን ይላል ሹመት ይላል። እንደዚህ እያደረጋችሁ የተለያየ ቃላቶችን እየመሰረታችሁ መለማመር ትችላላችሁ። እዚ ጋ እንዳልኋችሁ በሁለተኛ ፊደላት ወይም ድምፆች የተመሰረቱ ቃላት ናቸው። እዚጋ ሁ፣ ሱ፣ ሙ እንደምታዩዋቸው፣ እዚጋ ቡ፣ ሙ፣ ዩ በሁለተኛ ድምፆች የተመሰረቱ ዙ፣ ሙና ሹ ስንል ሁለተኛ ፊደላቶች እየተጠቀምነ የመሰረት ናቸው፣ ቃላቶች ናቸው ማለት ነው። እንደዚህ እያደረጋችሁ በተለያየ መንገድ መለማመር ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። መልካም ጊዜ